ጤና ይስጥልኝ እንደምናደራችሁ እንደምናላችሁ እንደምናመሻችሁ እንደምን ከረማችሁ እንደምን ሰነበታችሁ፣ ወገኖች ኢትዮጵያውያን። በድጋሚ ይህችን ጦር መርከብ አስመልክቶ እንደምታዩት የሻቢያ ባንዲራ በለዋ ላይ ሲውለበለብ ነው ፎቶ ያነሱት ለፕሮፓጋንዳ። በህይወት ግን የለችም ሰምጣለች። እና ለማንኛው እንዴት የሻቢያ ንብረት ሆነች ለሚለው ለአብራራ ቀደም ሲል በጽሁፍ አስቀምጫለሁ። ከዛ በፊት ጦር መርከቧ እንዴት ተገዛች? በደርግ የኢትዮጵያ መንግስት የሶቪየት ህብረት አዲሱ መሪ ማን ነው? ጎርባቾቭ፣ ሚካኤል ጎርባቾቭ ከተሾመ በኋላ እንግዲህ የደርግ የኢትዮጵያ መንግስት የሶቪየት ህብረት ጥሩ ሪሌሽንሽፕ የነበረበት በዛ ላይ ደግሞ የጦር መሳሪያ አቅርቦትም ከሶቪየት ህብረት ሩሲያ መልካም ግንኙነት ነበረ። ከሶማሊያ ጦርነት አንስቶ ኢትዮጵያ ውስጥ ሶሻሊዝም ከታወጀው ጀምሮ ማለት ነው። ሚካኤል ከውዝባቸው ከተሾመ በኋላ ግን የጦር መሳሪያ ማዕቀብ አደረገ፣ ለሁሉም የሶሻሊስት ሀገሮች የሶቪየት ህብረት አስራ አምስቱም ሪፐብሊኮች ራሳቸውን ነፃ እንዲወጡ ፈቀደላቸው። አሁን እነ ዩክሬን፣ እነ አዘርባጃን፣ እነ ማት ናቸው እነ አርሜኒያ ምናምን እና ያኔ በሁሉም ሶሻሊስት ሀገሮች ላይ ነገሮች በረቱ። እነ ኩባን ሳይቀሩ ይሄ ነገር እንግዲህ ጦር መርከብን መግዛት ስለማይቻል በኢትዮጵያ ንግድ መርከብ በኩል ቀደም ሲል ባለፈው እና አብይ አህመድ ፕሮፓጋንዳ የሰሩበት ሶማሊያ ወደብ ላይ ብለው ፋስት አታኪንግ ቦት የነበሩት አራቱ ከሆነ ስካንዲኔቪያን ሀገር ተገዙ። እነዚህ ሁለቱ ደግሞ ዝዋይና ጫሞ የሚባሉች የምትዋትና ዝዋይ ሁለቱን ደግሞ በኢትዮጵያ ንግድ መርከብ በኩል ሁሉም የተገዙት በኢትዮጵያ ንግድ መርከብ በኩል በሲቪል ተደርገው ነው። ሲመጡ ግን መሳሪያ ተተከለባቸው። የምድር ጦር ማኑዋል መሳሪያዎች ላይ ዙ 23 ተተከለ። ዝዋይና ጫሞ ሁለቱም ምድረነክ ናቸው። ምድረነክ የጦር መርከብ ይባላሉ። ምድረነክ የጦር መርከብ ማለት ታንኮችን እግረኛ ሰራዊትን ወደ ምድር ተጠግተው በጣም ሎው ታይድ በሆነ ቦታ ላይ ቢች አድርገው ራምፕ ተጥሎ ታንኩም እግረኛ ሰራዊቱም ያው በአየር ኃይልና በባህር ጠለቅ ኮማንዶ ድጋፍ ወደ መሬት ወርደው ይዋጋሉ። ይሄ ነው ፐርፐዝ የተሰራበት። ይህንን የሁለት የዓለም ጦርነት ላይ የኖርማንዲ ውጊያ ላይ አይታችሁት ሊሆን ይችላል። ቪዲዮ አለ ዩቱብ ላይ የፎክላንድ ጦርነትም ላይ አይቻሉ እነዚህን ሁለት አይነት ናቸው። ባይ ዘ ዌይ ትልቁ ኤልሲቲ ወይም ላንዲንግ ክራፍት ታንክ ይባላሉ። እንደነዚህ አይነቶቹ ትንንሾች አሉ ደግሞ እግረኛ ሰራዊት ብቻ የሚያወርዱ እነሱ ደግሞ ኤልሲኤም ይባላሉ። ኤልሲኤም የማቴማቲክሱ ሳይሆን የናባል ቴርሚኖሎጂ፣ ኤልሲኤም ማለት ላንዲንግ ክራፍት ማሪን ምድረነክ የማሪኖች ወደ ከባህር ወደ መሬት ባህር ወለድ አድርጎ የሚዋጉበት ማለት ነው እና ወደ ሌላው ቁም ነገሩ ልግባና ሁለቱ መርከቦች ያው ሲገዙ ሁለቱም ላይ ዙ 23 ተተከለ። በዛ ብዙ ግዳጆች ይወጡ ነበረ። የጦር መሳሪያዎችን በማቅረብ በማመላለስ ግን ያው ሰራዊቱ ፈርሶ ወያኔዎች መሀል ሀገሩን ሲቆጣጠሩ ሻቢያም ወደ ሲገባ በስደት ከነበሩበት ጫሞ የነበረችው በስደት ጅቡቲ ላይ ነበር። እንግዲህ አንዳንዶች የመን ገብተዋል፣ አንዳንዱ ሳውዲ አረቢያ ገብተዋል። እና ጦር መርከቦቹን ለማሰባሰብ ወያኔዎች 1984 ለቀድሞ ጦር ጥሪ ያደረጉ ሙያችን ስለነበር ከዛ ውስጥ አንዱ ነበርኩ። ጫሞ እንትን ነው የነበረችው። ሳውዲ አረቢያ ጅዳ ላይ ነበር የሄደው ያው ስደተኛ ይዟት የሄደው እና እኔ በአጋጣሚም ጥመድ ቤት ስሄድ ለእሷችሽ በውስን ተደርጌ ነው ሄድኩት። ጫሞ እዛ ስንሄድ ግን ነገሮች ያው ቢለዋወጡም ያው አንዳንድ ችግሮች ነበሩ። እዛ ያለን ኮማንደር ስፋዬ በህይወት የለም እንጂ ቢኖር ሁኔታውን ይናገር ነበር ነፍሱን ይማረውና እዛ በኋላ ያለውን ሁኔታ አልናገርም። ያው ሁሉም የጦር መርከቦች ሰብስበን እንትን ገባን ጅቡቲ። ጅቡቲ ስንገባ ስራ ጀመረች ጫሞ። ከጅቡቲ ወደ አሰብ ምናምን አንዳንድ ስታደርግ መጨረሻ ላይ መለስ ዜናዊ መጥቶ የመንና ሻቢያ ሲዋጉ ለሻቢያ አስረከባት። ይቼ አሁን የምታያትን ጫሞን ጫሙን፣ የዝዋይን ብነግራችኋለሁ የት እንደደረሰች። ይህ እንግዲህ ምነግራችሁ የዝዋይን ከሰማዎት ነው። እኔ ቦታ ላይ አልነበርኩም። የባህር ኃይል አባላት ብዙዎቹ የሚናገሩት አንድ አይነት ስለሆነ ስለማምናቸው እናገረዋለሁ። ታሪክ ነውና። ከዛ ለጫሞን ለሻቢያ ሲያስረክብ በዛው ቀረች። የጫሞ ታሪክ ግን በጣም ነው ሻቢያ ከወሰዳት በኋላ ይሄ የምታዩት አሁን ለፕሮፓጋንዳ ነጫጭ ልብስ ለብሰው ፎቶግራፍ የተነሱበት፣ ብዙ ባልቆየችም በናቪጌሽን ስህተት ራምፓ ተመቶ ራምፓ ሰምቶ ውሃ ገብቶባት ባ ሰምጣለች። የለችም በሕይወት አሁንም ግን ዲስፕላይ ያደርጋሉ። ምንም እኮ ያደረጉበት ነገር የለም፣ ሰምጣለች። ጫሞ ዝዋይስ ብላችሁ ጠይቁኝ። የዚች ተመሳሳይ እህት መርከብ እህት ምድረነግ ጦር መርከብ አንድ ወቅት እንግዲህ የመጨረሻው ኤቫኩዌሽን ሲደረግ አሰብ ላይ ጦር መርከብ ኢትዮጵያ እየተኮሰች ሊወጣቸው ምክንያቱም ብዙ ከአርባ በላይ የሚሆኑ ጀልባዎች ያኔ እስራኤል ልጅ አስታጠቀቻቸው ለሻቢያ እስራኤል የኮማንዶ ጀልባ ብዙ አስታጥቃ ነበር ለሻቢያ። እንዲሁም በዚህ አጋጣሚ ልንገራቸው እዚህ ነበሩ ኮማንደር አበባ ኃይሌ ከጀነራል ታመነ ድልነሳው ጋር የሚሊተሪ አታሻ ነበሩ እስራኤል ሀገር የኢትዮጵያ ኮማንደር አበበ ኃይሌ ደግሞ ኤዲሲ ነበሩ። እና እዚህ በሕይወት እያሉ ከኔ ጋር ቢያንስ እስከ ሁለት ሰዓት ያህል በስልክ ለወራ ነበር። እዛ ሆነን አሉ እሳቸው እሳቸው የሚያውቋቸው የቀድሞ የኢትዮጵያ ባህር ኃይል ውስጥ የነበሩ ሰዎች እንደነ ኮማንደር አንዱም እነዚህ ደርግ አስሯቸው ሲፈቱ የሸፈቱ አሉ እዛና። አንደኛው ፊፍቲ ፎር ኢንቴክስ ስሙ ጠፋብኝ። የኢትዮጵያ ባህር ኃይል ውስጥ የነበሩ ናቸው። በጽ ኃይለሥላሴ ዘመን መጡ። ሲመጡ እኛ እዛ ኢንፎርሜሽን ሰምተናል። የኮማንዶ ጀልባዎች ከእስራኤል ለመረከብ በጣም ፈጣኖች ናቸው። የሚገርማቸው በብዛት ነው እስራኤል ያስታጠቀቻቸው። ምክንያቱም ደርግ ያኔ ለፍልስጤም ነጻ አውጪ ድርጅት ጽህፈት ቤት አዲስ አበባ ላይ አድርጎ ደርግ እኮ የሚገርመኝ በሀገሪቷ ላይ እንዲሁ ከአጼ ቴዎድሮስ እኮ መማር ያስፈልግ ነበር፣ አሁን ላለንበት ውድቀትም። ከምዕራቡ ዓለም ጋራ ግጭታቸው ስሱ ነገር ነው፣ ያስጠቃል በጣም። የአሜሪካን ኢምፔሪያሊዝም ይውደም ይላሉ፣ ፕሬዚዳንት መንግስቱ ንግግር ሲጨርሱ፣ እሳቸው ይኸው ለስደቱ ዓለም ጥሩ እየኖሩ ነው። እና ከምዕራቡ ዓለም ጋር መጋጨት ለምን አስፈለገ? ያያ ነገር ነው። ዝንያውን ሳስታውሰው ትክክል አልነበረም እና ያው እነሱ ደግሞ ቂም ከያዙ አይለቁም። ከእስራኤልም ጋር መጋጨት አልነበረብንም። እርግጥ ነው እስራኤሎች በአፄ ኃይለ ሥላሴም ዘመን የእስራኤል ጠላት ከሆኑ ሀገሮች ጋር ማንም እንዲተባበርባቸው አይፈልጉም። ኢትዮጵያ ደሃ ሀገር ነች። አፄ ኃይለ ሥላሴ ይህን ሪፊውዝ አድርገዋል። የእስራኤል ጠላት ሁሉ የእኛ ጠላት አይሆንም በሚለው ማለት ነው። መጣላትም ምክንያቱ እስራኤል ሌላ ሀገር ነው፣ እኛ ሌላ ሀገር ነን። ለእስራኤል ነጻነት እንደውም በአንደኛ ደረጃ ትልቁን ስራ የሰራችውና የመጀመሪያ እውቅና የሰጠችው ኢትዮጵያ ናት። ከሁለት ዓለም ጦርነት በኋላ እና አሰብ ላይ ያው ሌሎቹ እነዚህ ላንድ ክራፍቶቹ ጥሩ ጥሩ መሳሪያ አላቸው። በደንብ እየተዋጉ ከወደብ ሲወጡ ጫሙ ለምትባለው የተሰጣት ግዳጅ በጣም በጣም እንዲሁ መሆን የማይገባው ነው ስታስቡት። እና በዚህ ከአሰብ ወደ ላይ ቢያንስ ወደ አምስት ማይል ርቀት ላይ በስተግራው ማለት በመሬቱ ላይ የጦር ካምፖች አሉ። ሰላሳኛ ሜካናይዝ አየር መከላከያ ነው፣ አየር መቃወሚያ የሚባል እነሱን ኤቫኩዌት ለማድረግ እቺ ምድረ ነክ ጦር መርከብ እዛ ጋር ሄዳ ቢቻርጋ ሰራዊቱን ለመጫን ማለት ነው ያልካል ነበረ ስለው ስትሄድ የጠላት መስሏቸው እነሱ የመርከቧን መሪ ክፍል እንዲሁም በከባድ መድፍ ነው የተመታችው። ድራሹን ያጠፋዋሉ እና መርከቧ በቃ ለዋላ ያሉ የሞተው የተረፈው የተረፉት ወደ ባህር ዘለሉ። ምንም ማድረግ አይቻልም። አዛዡ ተመታ። እኔ ስሙ ጠፋብኝ እንጂ በጣም ዝምተኛ ሌፍትናንት ነበረ። ሴቨንቲን ቴክ ሌፍትናንት ሄደው የኖሳይድን ቴክ እሱ በቃ ሞተ። ሲሞት ምክትል አዛዡ መንግስት የሚባል ጁኔ ለፍተናንት ነበር። እሱ በሬዲዮ ይናገር ነበር አሉ። እንግዲህ የሰሙት እሱም ሞቷል፣ እኔም ራሴ ላጠፋ ነው ምናምን እያለ ሲናገር ነበር አሉ። ያው ራሱን አጥፍቷል። ምክንያቱም መርከቧ ትንቀሳቀሱ ምጅ ለ ሌላው መርከበኞቹ እነዚህ ተራ መርከበኞች ግን በሙሉ ዘለሉ። ወደ ባህር ዘለው በዋና ወደ መሬት ለመሄድ ነው። አካባቢ የነበሩት የሻቢያ ጀልባዎች መጥተው በሙሉ ጀልባ ላይ አውጥተው ወደብ ላይ ወስደው ረሸኗቸው። ነገር ግን ሲረሽኗቸው ምሽት ስለነበር ከመሃላቸው አንዱ ባህሩ ዳርቻ ስለነበሩ የሚረሽኗቸው እንደተመታ አድርጎ ባህር ውስጥ ዘለለ ማለት ወደ በጀርባ ወደቀ። እነሱ ረሽነናል ብሎ ሲሄዱ አጅሬ ዋኝቶ ቦንግራድ የሚባል ስፍራ አለ፣ በዛ በህብሊች በኩል ወጥቶ ከህዝብ ጋር ተቀላቀለ። ይሄ ልጅ ነው ይህን ኢንፎርሜሽን እኔ ስሙንና የመቼ ቅጥር እንደሆነ አላስታውስም፣ ግን አዲስ አበባ እያለሁ ነው የሰማሁት። እንደውም ከዛ ላይ ከተረሽኑት ውስጥ አንዱ ተስፋ የሚባል የአባቱ ስም አላቅም፣ ሰቨንስሪንቴክ ቦክሰኛ፣ ቀይ መልክ ያለው ከቦክሰኛ ወደ መርከበኝነት የተመለሰ ነው። ነገሩ ሲቀጠርም ለመርከበኝነት ነው፣ ግን በኋላ የቦክስ ስፖርት ጀምሮ ነበር። ያ ቦክስ ስፖርት ሲያቋረጥ ወደ መርከብ ተመለሰ እና ተስፋ የሚባል አስታውሳለሁ ከዛ ውስጥ ከሞቱት ከተረሸኑት ውስጥ አንዱ እንደሆነ ሰምቻለሁ ያው ለቤተሰቦችም ተነግሯል የእሱ እናትና የኔ እናት ይተዋወቃሉና ያው እናቴ ስጠይቀኝ ሁኔታውን ነግሬያታለሁ ማረፉን ያው መርዶም ተነግሯቸዋል ነው የሚባለው ቶሎ ሳስፈር ሰፈራቸው ቶሎ ሳስፈር ነበር ግን ያው እሱ የልባቡርም ይኖረዋል ከአባቱ ጋር በታሪክ ራሱ ይነግረኝ ነበር እና ለማንኛውም የዚች ጦር መርከብ ታሪክ ይሄ ነው። በ1982 ዓመተ ምህረት የዛን ጊዜ በጣም የሚያሳዝነው ማነው ስሙ፣ ስሙ ጠፋብኝ። ታደሰ ሰልቫኖ የሚባል ግለሰብ ያሳተመው መጽሐፍ ከ11 ዓመት በኋላ በእጄ ገብቶ የሚገርም ነው። በጣም የሚያሳዝን የውሸት ታሪክ ምክንያቱም ነገርን ነገር ስላነሳው ነው ጎበዝ በዛን ጊዜ የነበሩት የእኛ የጦር መርከቦች የሰሩት ታሪክ ቀላል እንዳይመስላችሁ ለምድር ጦሩ ከባህር ሆነው ብዙ ድጋፍ አድርገዋል በምድረነክ ጦር መርከብ በተደጋጋሚ ሰራዊት አራግፈዋል የእኛ ምድረነክ ጦር መርከቦች ይሄ አሁን ስልጣን ላይ ያሉ አምሳ አለቃ ብርሃኑ ጁላ ራሱ ማይሚዶ ላይ በጀነራል ደምሴ ቡልቶ እንዲጠቁ በተደረገ ጊዜ እንዲጠቁ የተደረጋቸው ጀነራል ደምሴ ቡልቶ ነው። ጀነራል ደምሴ ቡልቶ ውሃ ምንም ምንም የለበት ቦታ ዝም ብሎ ሻዕቢያዎች ያሉበት ይሄ ማይሚዶ ውሃ ያለበት የአየር ወለድ መቶ ሁለተኛን ደግሞ ልም ያለ አምስት ዲግሪ ሴንቲግሬድ ነው ሙቀቱ በዛን ሰዓት። ከሰላሳ ምናምን በላይ የሮዳ አባሎች ራሳቸውን አጠፉ። የተረፉት እነ ብርሃኑ ጁላ ብርሃኑ ጁላ ከዛ ውስጥ ከተረፉት ውስጥ ያዳሎቹ የእኛ ምድረነግ ጦር መርከቦች ናቸው። ካርጎ ውስጥ ተኝቶ ነው የገባው። አሁን ዛሬ ቤተ መንግሥት ውስጥ ገብቶ የማይገባው ማድረግ ተነግሮት እቃቃ እየተጫወተባት ነው ኢትዮጵያ። ያው የምድረነግ ጦር መርከቦችን ውለታ በዚሁ ላንሳ ብዬ ነው። እና ስለ አዳመጣችሁ አመሰግናለሁ። ያው የሞቱትን የተረሸኑትን እግዚአብሔር ነፍሳቸውን ይማር። የቀይ ባህርን ሁኔታ አብይ ቢያራግቡትም ለዩናይትድ ኔሽንስ ካሁን ምንም የነገሩት ነገር የለም ተራ ፕሮፓጋንዳ ነው። ቢያስገቡ ኖሮ እናግዛቸው ነበር እናግዛቸው ነበር። በ ዝም አለም በዚህ ጉዳይ ላይ ወሳኝ ነው፣ ግን ብሔራዊ ስሜት ስለሌላቸው አያደርጉትም። አሁን ከሻቢያ ጋር ላላቸው ጠብ ይኸው የመለስ ዜናዊ ትራሾች እርቅ ጀምረዋል። ከሻቢያ ጋር ፊት ለፊት በቪዲዮ የተናገሩትን ሰምቻለሁ። ትናንት ማታ ሻቢያና ወያኔ ታርቀዋል። ጎበዝ፣ ዳግም ጋብቻ ብቻ ፈጽመዋል። ሁለት ጋለሞታዎች። የሚገርም ነው። እና ኢትዮጵያ ላይ ከውጭ ሀገር ጠላት ይልቅ የሀገር ውስጥ ጠላት ተጫወተባት። እነዚህን አሁን ኦህዲድ ምናምን ይሄ በዘር ድርጅት የፈጠራቸው ህወሓት ነው፣ ከፋፍለ ግዛ እና የሀገራችን ሁኔታ በጣም ኮምፕሊኬትድ ነው። ምን መፍትሄ እንዳለም አሁን ግራ እየገባኝ ነው ያለው። እኔ ፋኖ የሚባለውን ተስፋ አድርገን ነበር፣ ወሬ ብቻ። እንደውም አስረስ ነው ማን ነው የሚባለው የኤርትራ ኢንተርናሽናል ሪኮግኒሽን አላት የሚል ማየ ማይ ቃላት ነው የተናገረው። በጣም የሚያስጠሉ እኛን ስሙን፣ እኛን ካልሰማ የታባክ ትደርሳለህ እያንዳን እኛን ስሙን። አዎ እኛን ስሙን ስንላችሁ አትሰሙም። የዘር ድርጅት አዎ፣ አማራ ተጠቅቷል፣ እናውቃለን። አማራም ሆነ ማንኛውም ብሔረሰብ ሊድን የሚችለው ሁሉም ኢትዮጵያዊ በአንድነት ሲታገል ብቻ ነው። በፍጹም እኮ አሁን ኢትዮጵያዊ የሆነ ድርጅት ኮ የለም ተቃዋሚ የለም ታውቃላችሁ ወይ ኢዜማ ልትሉኝ ትችሉ ይሆናል ኢዜማ ብልጽግና ወያኔ ነው የለም ኢትዮጵያዊ ብሔራዊ ስሜት ኮምፕሊትሊ ጠፍቷል የሰለቸው ወጣቱ እንደ ምዕራቡ ዓለም ልክ ነፃነት እንዳለባቸው ቲክቶክ ላይ ሌላ ነገር ሲዘግብ ነው የምታዩት በቀደም ስለ ቀይ ባህር እንወያያለን ብለው እነዚህ እርስ በርስ የሚሰዳድቡ በጣም በክፉኛ የሚሰዳድቡ ስለ ቀይ ባህሩ ላይ ይናገራሉ። የሚያራገቡት ወያኔ እነ አብይ የሚቀባጥሩትን ነው። ኢትዮጵያ የወደብ ባለቤት ነች። ኤርትራ ስትገነጠል የኢትዮጵያ ሕዝብ አልተጠየቀ ምክንያቱም ዩናይትድ ኔሽን ኦልሬዲ ወስኗል። ዓለም ሲወስን እንገነጠላለን ካሉ እኛ ባህራችን እንወስዳለን። ባህራችን ስላችሁ ከመሬቱ ክልል ጋር ማለት ነው። ከራይታ ወይም ከራስ ዱሜራ ራስ ዱሜራ ትንሽ ከሱ አለፍ ብሎ ረሃይታ የሚባል የዋናው መሬት ድንበር አለ። ከዛ ጀምረ እስከ አዱሊስ ወይም አራፋይሌ ይላል ናቪጌሽን ቻርት ላይ አራፋይሌ የሚባለው አፋርኛ ነው ቃሉ፣ ወይም የጥንት ዜላ ወደብ የሚባለው እዛ ድረስ የኢትዮጵያ የባህርም የመሬትም ክልል አራት ልጥብ ይሄንን የምትሰማ ስማ። እነ ዶክተር ያቆብ ኃይለማርያም በዚህ ላይ አቋም አላቸው የሚል እንትን ነበረኝ። እኔ አሁን ሳዳምጣቸው እሳቸውም ቢሆኑ ኢትዮጵያ የባህር በር ያስፈልጋታል ከሚሉት ነው። ያስፈልጋታል እኮ ወንጀል ነው ጎበዝ። በማስፈለግ አይደለም፣ አንዴ ስትገነጠል ኤርትራ ያርሳችን ነው ወደብ አላት። ንብረታችን መመለስ አለበት ነው የሚባለው። ፕሮፌሰር አስራት ወልደየስ የተናገሩትን ቪዲዮ የኔ ፌስቡክ አካውንት ላይ አዳምጡት። እውነቶች በደንብ አስቀብጡታል። የዩናይትድ ኔሽን ቻርተርን ጠቅሰው ነው የሚናገሩት። ይሄ ነው ዋናው። ስለ ኤርትራ ጉዳይ ወሳኙ ራሱ የኢትዮጵያ ህዝብ ነው። በፌዴሬሽን ተዋህደዋል። ከዛ በፊት የኢትዮጵያ አካል ነች። ፌዴሬሽኑ ሲፈርስ ያፈረሰው ማን ነው? ኃይለስላሴ አንድ ግለሰብ ናቸው። የኢትዮጵያ ህዝብ አላፈረሰውም። ግን ከፌዴሬሽኑ ሌላ ሲገነጠሉ ይሄ አውሳ አውራጃ በአፄ ኃይለ ሥላሴ ጊዜ፣ በደርግ ጊዜ ራስ ገዝ፣ አሁን እነሱ ደንከል አውራጃ ይሉታል። የኢትዮጵያ ነው፣ የኢትዮጵያ ነው። አራት ነጥብ ጨርሻለሁ። አመሰግናለሁ ስላዳመጣችሁ።